ዲሴምበር ሄዳለሁ ያለው ለአንድ ለአስር ቀን እንሄዳለን ስላሉኝ እንዴ ጣሊያን መቼን የምትመጪው? የት ልምጣ? ጣሊያን እኔ ጋር እኔ እህትሽ ጋር ሞፈር ስፈልግ ጣሊያን ነው መጣሁ። እኔ እኮ ፊሽ ነው የማስበላሽ። እኔ እኮ ሸንቃጣነቴን አይተሽኛል። ያወፍራል ሳሪ። አንቺ እናቴ እንጃ ወላሂ ጂጂ፣ እዚህ ሀገር ምግብ አያወፍርም። ኮንሰርቫቶ ምናምን የለበትም። የኛ ሀገር ምግብ ፍሬሽ ምግብ ነው የምትበይው። ምግባችሁ በጣም አሪፍ ነው ግን መብላት ስፈልግ እመጣለሁ። ሲር ሳሪ ነ መጣነ ከጠገብ ቆንጆ ሆቴል ትንሽልኛለች፣ እመጣለሁ ቁርሴን ጠዋት እዛ በላለሁ። የሆነ ዳቦ ምናምን አድረቃችሁ እንደዚህ ምናምን ዘይት ምናምን የሆነ ነገር ኦሊቨን ኦይል የሆነ ፊሽ ምናምን ምታረጉት ነገር የለም። ምንድን ምታረጉት ሳሪ? ነይና አንቺ እኔ አሳብ ጄሽ አንድ ሳምንት ከዛ ቆንጆ ዋይን። አቤት ግን ቫኬሽን ግን ጣሊያን ለመብላት ለመጠጣት ልብስ ለመግዛት ምናምን፣ አይ ስወር ጣሊያን የሚያህል የለ። በተለይ ዋይን ለመጠጣት ሰመር ነይ። ከመጣሽ ሰመር ነይ አንቺ ሴኮና ዋይን እጠጣለሁ። አይ ቲንክ ከመጣውማ ኦገስት ላይ ምናምን መጣ ወይ ሴፕተምበር ምናምን ጣሊያን ከሄድኩ ምክንያቱም ቆንጆ ሙቀት አለ። ከዛ ዋይናችሁን ትጠጣላችሁ፣ ፒሳችሁን ትበላላችሁ፣ ስፓጌታችሁን በአሳ ትበላላችሁ። ከዛ ምንድን ነው የምትሉት? የሆነ ወሬ አለ፣ የሆነ ምንደምትሉት ሳሪና ኬኮዛ ናኔና እያላችሁ በቃ። ዋይናችሁ አያሰክርም ደግሞ። ዋይናችሁ ለምን ትበያለሽ? ጥሩ ትበያለሽ። እዚህ ሀገር በጣም ይበላል። እሺ። እኛ አሁን ስታርተር ብቻ የምናቀርበው ሰባት ነው። ሆድ መክፈቻ ብለን አስቢው። ከዛ ፈርስት ኮርስ አለ ፓስታ ነው። ከዛ ሰከንድ ኮርስ አለ ፊሽ ነው። ከዛ ደግሞ ደዛሬራሱ እንድነሱ ነው። ታሬራሱ እንድነሱ አረጀ እኮ እዚ ሀገር ጅጅዬ ጣሊያ ነገር። እኔ አስራ ሶስት አመት እያለኝ ነው የመጣሁት። አሁን ሀያ አራት አመቴ ነው። ጣሪያ ነገር ሀያ አምስት አመቴ። አንቺ አንድ ሳምንት ነይ ተደብቀሽ ለማንም ሳትናገሪ ወጣሁ ብለሻቸው። እዚህ የት ነው ጣሊያን ያለሽው? እኔ ኤርፖርት ውስጥ ደግሞ ጂጂዬ ሮማ ውስጥ ነው። ግን ከሮም እኔ አስ ሀያ ደቂቃ እንትን እላለሁ። እኔ ኤርፖርቱ ስር ነኝ ያለሁት በቃ ሂዱ እዛ ሳሪጋ ሀያ ደቂቃ ሳሪጋ ሂድ አውሩ እና አንቺ ስትመጪ ኤርፖርትና ቤቴ ሬስቶራንቴ አራት ደቂቃ ነው። አስቢ ከተማ ውስጥ አይደለሽማ። ከተማ ውስጥ ነኝ እኔ። ከዚህ ወደ ሮም ሀያ አምስት ደቂቃ ነው በትራም። በመኪና ሀያ ደቂቃ ነው። ኤርፖርቱ ስለሚርቅ ብዬሽ ነው። ከሮም ከተማ አይርቅም። ሀያ አምስት ሀያ ስምንት ደቂቃ በትራም ከመጣሁማ እመጣለሁ። ጣሊያን ከመጣሁ አንቺ ጋር መጥቼ ሶስት ቀን ሶስት ቀን ነው የሚቀመጠው፣ አንቺ ጋር እመጣለሁ። ጠዋት ቁርሴን እበላለሁ፣ ምሳዬን እበላለሁ፣ እራት እበላለሁ፣ ማታ ዋይኔን እጠጣለሁ። እኛ ቁርስ አንሰራም፣ ቁርስ ቤቴ ነው የማስበላሽ። ችግር የለውም ግን መብላት ስፈልግ ነው ጣሊያን። አይ ቲንክ እኔ ጣሊያን የሚሄደው መብላት ስፈልግ ነው፣ ካልሆነ እኔ ጣሊያን አልሄድም። እንደ ሾፒንግስ ጅጅዬ ያ ግን ያ ጣሊያን ከመጣሽ ምግቡ ውዩ በየሱ እኔ ውፍረት፣ ለመጀመሪያ ጊዜ ለመጀመሪያ ጊዜ ጣሊያን ሄድኩኝ ጨምሬ መጣ። አይስወር 2010 የመጀመሪያ ጣሊያን ሄድኩኝ ውፍረት የጀመረኝ ይዘጋል። ሁለት ኪሎ ነው ምናምን የእውነት ሄድ ኮ ነ ጣሊያን ሄድኩኝ ለቫኬሽን፣ ሁለት ኪሎ ጨምሬ መጣ። በላው ግን አይገልጸዋል ደግሞ ትጠግባላችሁ፣ አትጠጉ። ለሊት በሙሉ የሄድን እንበላ ነበር። ደግሞ ለት ለት ምግብ የለም ግን ዝግ ነው ሬስቶራንት በስማበላ። ኢቨን የኢትዮጵያን ምግብ እንዴት እንደሚጣፍጥ በጣም ልዩነት አለው። የእውነት እግዚአብሔር ይመስገን። ታውቂያለሽ፣ ሰሪና ፒሳ እዚያ አገር ጣሊያን እጅ ከመጣ በኋላ ፒሳ አስጠላል። እዚያ አገር የጣሊያን ምግብ ጣሊያን ውስጥ ነው መበላት ያለበት የሚል እንትን አለ። እውነት ነው፣ እውነት ነው። ሽፓጌቲ፣ ሽፓጌቲ፣ ነጭ ሽፓጌቲ

ምግብ አንደኛ ናቸው። እውነት ነው። ነጭ ሽፓጌቲ በሆነ ነገር በሆነ ነገር ሆኖ ይመጣል። ቡናው እንዴት እንደሚጣፍጥ ቲማቲሙ እንዴት እንዲጣሙ የተለየ በቃ ዘይታችንስ እንዴት እንደሚጣፍጥ ኦሊቭ ኦይላችን የሆነ ነገር አጣችሁ የሆነ ነገር ታደርጉና የሆነ ዘይት አድርጋችሁ የሆነ ነገር አድርጋችሁ ምናምን ነገር በቃ ማይቀር ሰላጣው እንዴት እንደሚጣፍጥ፣ አሳው እንዴት እንደሚጣፍጥ። ጂጂ ይሄን ይሄን ኦሊቭ ኦይል ከፍቻ አሳይሻለው። መቶ ሃያ ዩሮ ነው የሚሸጠው። እሺ፣ አሳይሽ እንዴት እንደሚጣፍጥ። እኛ ለስፔሻል ሰው ነው የምናቀርበው ጠረጴዛ ላይ እንጂ ለሳላድ አይደለም። አንቺ ግን ትበያለሽ አይደል? እኔ ጂም እሰራለሁ እኮ። ደግሞ የተፈጥሮ ቀጫጫ ነው ትትለሽ። እኔ እዛ ቡን እንበላሽብ ይመስለኛል። ሆን አትበላሽብ። ይኸው አንድ ሌትር አይደለም። እሺ ሰባ ነው ሰባ የሚል ይኸውልሽ። ምንድን ነው ልዩነቱ? ማለት ይሄ ፒውር ፒውር ኦሊቭ ኦይል ነው። እንዴት እንደሚ አንድ ጠብታ ነው የሚደረገው ሲከፈት እራሱ ይኸውልሽ አንድ ጊዜ በቀዳዳ ነው የሚወጣው። እሺ ይኸውልሽ በቀዳዳ እንዴት እንደሚጣፍጥ ልነግርሽ አልችልም። አይ ለአንቺማ አስራ ሁለቱን ዋይን ይሸከማል። ዋይን ና፣ ግን በቃ አንቺ ነይ ብቻ። አንድ ጊዜ በቀደም መጣ መሰለሽ፣ እኔ ጋ የወርድ መጣች። ለመጀመሪያ ጊዜ ግን እንደተዋወቅም ነበር ለመጀመሪያ ጊዜ ነው የመጣችው አብዳ እናቴ ትሞት ደስ ብሏት፣ እንዴት እንደሆነ ሬስቶራንቱ ስራችን፣ እንዴት አለጠፈች ለቀቀች እኮ ለጠፋኛ ቤተኛ ሬስቶራንት አላየኋትም። አይ ሁለት ሶስት እኔም ለቅቄዋለሁ። እሱ ከሱ